የኤፌድሪ አየር ኃይል ላለፉት ዘጠና ዓመታት መስዋዕትነት በመክፈል የኢትዮጵያን ሉዓላዊነትና አንድነት አስጠብቋል። አየር ኃይሉ በዘመናት ሂደት ውስጥ ራሱን እያዘመነ የኢትዮጵያን ሰማይ ማስከበሩን ቀጥሏል። የኤፌድሪ አየር ኃይል ዋና አዛዥ ሌቴናንት ጄኔራል ይልማ መርዳሳ አየር ኃይሉ ኢትዮጵያን እየጠበቀ የሚገኝ ትልቅ ተቋም መሆኑን ተናግረዋል። ኢትዮጵያ አየር ኃይል ኢትዮጵያ ከገነባቻቸው ስመገናና ገናና ረዥም እድሜ ካሉ ተቋማት አንዱ ነው። ይሄ ተቋም ይሄን ሁሉ የተጓዘበት ዘመን የሀገሪቷን ሉዓላዊነት የሀገሪቷን አንድነት በደም በአጥንት ከፍሎ ኢትዮጵያን ስጠብቃት የነበረ ትልቅ ተቋም ነው። እንደዛ ተጉዞ በተለያየ ውጣውረዶች አልፎ ዛሬ ዘጠነኛ አመት ዘጠኝ ዜሮ አመት ላይ ደርሷል። በጣም እንደዚህ አይነት ተቋም ለማግኘት እዚህ ማገልገል እራሱ በጣም ጥቂት ሰዎች የሚያገኙት እድል ነው ያገኘነው፣ እና ይሄ ተቋም መከበር አለበት፣ መወደስ አለበት። ለሕዝቡ ማወቅ አለበት፣ አካባቢያችን ማወቅ አለባቸው። ምን ያክል ልምድ ምን ያክል የው- የውጊያ ልምድ ምን ያክል የስልጠና ልምድ ምን ያክል የጥገና ልምድ እንዳለው መታወቅ አለበት እና ዋናው መነሻ የምናረገው እሱ ነው። ታዲያ የኢፌድሪ አየር ኃይል የዘጠናኛ ዓመት የምስረታ በዓሉን በተለያዩ ሁነቶች በድምቀት እንደሚያከብር አስታውቋል። ከበዓሉ ሁነቶች አንዱ የሆነው በቢሾፍቱ ከተማ ዓለም አቀፍ የ10 ኪሎ ሜትር የጎዳና ሩጫ እንደሚካሄድ ተጠቅሰዋል። የዘንድሮ ግን በጣም ከፍ ያለ በዓለም አቀፍ ደረጃ ከፍ ያለ ድባብ ያለው በዓል እናከብራለን ብለን እቅድ ይዘን ስንንቀሳቀስ ከጀመርን አንድ ዓመት አልፏል። ይሄኛው የመጀመሪያ ነው። ለበዓሉ የመጀመሪያው በዓሉን የምናስጀምርበት የአስር ኪሎ ሜትር የጎዳና ላይ ሩጫ ይካሄዳል። ይሄ ዘንድሮ ብቻ ተሮጦ የሚቆም አይደለም። ብሾፍቱ ከተማ የአየር ኃይል ማዕከል ሄድኳርተር ማዕከል በመሆኗ ከአየር ኃይል መጠቀም አለባት። ይሄን አስበን በየአመቱ ህዳር ሀያ ላይ የአስር ኪሎ ሜትር ሩጫ ይደረጋል ዘንድሮ የመጀመሪያ ነው የሚሆነው። የቢሾፍቱ ከተማ ከንቲባ አለማየሁ አሰፋ የሩጫ ውድድሩ የከተማዋን የቱሪዝምና የመሠረተ ልማት እንቅስቃሴን የሚያጠናክር መሆኑን ጠቅሰዋል። በዓሉ በድምቀት እንዲከበርም በቂ ዝግጅት መደረጉን ተናግረዋል። በዙሪያችን ያሉ ከተሞች፣ በዙሪያችን ያሉ ወረዳዎች፣ በኛ አካባቢ ያለውም ዞኖች በተደራጀ እና በተቀናጀ መልኩ ዝግጅታችንን የጨረስን ስለሆነ ያው እንግዲህ ከዛሬ ጀምሮ ያው በቅድም በተነገረው መልኩ ወደምንገባበት የምስረታ በዓል በየጊዜው የሚካሄዱ ኢቨንቶችን ከህብረተሰባችን ጋራ ከአየር ኃይላችን ጋራ እንደገና ደግሞ ከሌሎች ደጋፊ ወይም ደግሞ አጋር ወይም ደግሞ ባለቤቱም የሆኑ የአትሌቲክስ አመራሮች ጋራ በመሆን የተሳካ በዓል ለማድረግ የምንሰራ መሆኑን ለመግለጽ ነው። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኮማንደር ስለሺ ስህን በውድድሩ ከ25 ሺህ በላይ ተወዳዳሪዎች እንደሚሳተፉ ተናግረዋል። ሽልማቱ ሪከርድ በሚያስብል ደረጃ አንደኛ ለሚወጣ አትሌት ወደ 500 ሺህ ብር ተዘጋጅቷል። እዚህ ውድድር ላይ ይሳተፋል ተብሎ የሚታሰበው ከ25 ሺህ ሰው በላይ ነው። ለክለቦች ለክልሎች፣ እኛም በእኛ በኩል ጥሪ እናደርጋለን ለኤሊት አትሌቶች፣ እነሱም ይሳተፋሉ፣ ከውጭ ይመጣሉ። ከዛ ባለፈ ደግሞ እዚያ አካባቢ ማ ያለው ማህበረሰብ ና አዲስ አበባ ማንኛውም ቲሸርቱን በቅርብ እንዲያገኙ ተደርጎ እንዲሳተፉ ይደረጋል። ና ይሄ እዚህ ያማረ ቦታ ላይ መሮጥ እራሱ እጅግ በጣም ልዩ እርካታ የሚሰጥ ነውና እንግዲህም አንዱ ትልቁ የሚያስብለው ውድድር ነው። የአየር ኃይሉ የዘጠናኛ ዓመት የምስረታ በዓልን ምክንያት በማድረግ የስፖርት ፌስቲቫል የተጀመረ ሲሆን ለሁለት ሳምንት በተለያዩ ሁነቶች በድምቀት እንደሚካሄድ ተጠቅሰዋል።